ሰላም ወደ ቻናል ቤተሰቦቼ እንዴት ናችሁልኝ? ዛሬ አንድ ጌም ዞን ቤት ቴሌቪዥን እንድሰራላቸው ጋብዘውኝ ሄጄ ነበረ። ቴሌቪዥናቸውን ኦንስ አደርገው፣ እንደምትመለከቱት ቴሌቪዥኑ እንደተሰበረ ሁሉ መስመር መስመር ያሰምራል። ቲኮኑን በትክክል ቼክ አደረኩት። ቲኮኑ በትክክል ስለሚሰራ ቀጥታ ምንድነው ያደረኩኝ፣ ቦርዱን ቲኮኑ ያለውን ቮልቴጅ ገቢና ወጪ በትክክል ቼክ አደረኩ በኋላ ቀጥታ ወደ ሶፍትዌር መጫን ሄድኩኝ። ሶፍትዌር ምጭንባት ቦክስ ይቺ ነች። ስለዚህ ሚሞራይሲዋ ይቻለች ች ሚሞራይሲ አንስቼ ሚሞሪ መጫኛ ላይ አደረግኩኝ። ስለዚህ ፍለሽ አደርገዋለሁ። ፍለሽ የማድረግባት ቱልሲች ነች። ስለዚህ ፋይሉን ያስቀመጥንበት ቦታ ሄድና ይህን ፋይል የምትፈልጉ ቴሌግራም ላይ ማግኘት ትችላላችሁ። በቦርዱ ሞዴል ምንጭ ነው ለዚህ የተሳሳተ ፋይል ከሆነ ቴሌቪዥናችን አይከፍትም፣ ጸጥ ሊል ይችላል። ለዚህ እንደገና ፋይል እናስገባለን ማለት ነው። ፋይላችን አስገብተናል። ኢሬዚ ያደረገ ነው። እየጫነልን ነው። እንደምታዩት እየጫነልን ነው። ጭኖ ሲጨርስ ሚሞሪ ያችንን በነበረበት እንተካና ቴሌቪዥናችን ድጋሚ ቼክ እናደርጋለን ማለት ነው። እንደዚ አይነት ቴሌቪዥኖች የተበላሽባችሁ ካለ ማሰራት የምትፈልጉ በስልክ ቁጥራችን ቴሌቪዥኑ ላይ ያለላችሁ ስክሪኑ ላይ ባለው ቴሌቪዥን ይደውልን ማለት ነው። ቴሌቪዥናችንን ጭነን ጨርሰናል። እንደምታዩት ኦን እናደርገዋለን። አንዳንድ ማሳያችን ላይ ያ ስለማይመችኝ፣ ቴሌቪዥናችን በትክክል ሰርቶልናል። ስክሪን ሮቲት እናደርገዋለን።